ኢየሱስ ክርስቶስ የአይሁድ ፋሲካን ሊያከብር በኢየሩሳሌም ነበር። የአገልግሎቱ ዋና ቦታ በቅፍርናሆም ስለነበር ወደ ቅፍርናሆም መሄድ ጀመረ። የገሊላ ባህር በስተ ሰሜን፣ የሞት ባህር በስተ ደቡብ፣ የዮርዳኖስ ወንዝ እነኚህን የገሊላ ባህርና የሞት ባህርን ሲያገናኝ፣ ይህም ለእስራኤል ሕዝብ በስተ ምስራቅ ድንበር ሆኖ ያገለግላል። የአገልግሎቱ ዋና ማዕከል ወደነበረችበት ወደ ቅፍርናሆም 150 ኪሎ ሜትር ያክል ይርቃል የነበረባት የኢየሩሳሌም ግዛት ስም የይሁዳ ግዛት ሲሆን ቆይታውን ጨርሶ የሚሄድባት ሰሜናዊ ግዛት ደግሞ የገሊላ ግዛት እየተባለ ይጠራል። ቅፍርናሆም በገሊላ ግዛት የምትገኝ ከተማ ናት። በእነዚህ ሁለት ግዛቶች ደግሞ የሰሜሪያ የምትባል ግዛት ሲኖር ከተማውም ሲካር ትባላለች። ኢየሱስም በሰማርያም ሊያልፍ ግድ ሆነበት። ሁሉም አይሁዶች በዚች የሰማርያ ከተማ አያልፉም ነበር። በጊዜው የነበሩ አይሁዶችም በዚህ ከተማ ዙሪያ አድርገው ያልፋሉ እንጂ ይችን ከተማ አያቋርጡም። ኢየሱስም መለኮታዊ ቀጠሮ ስለነበረበት በዚህ ከተማ ማለፍን ወደደ። ሳምራዊቷም ሴት ምንም ባታውቅም መለኮታዊ የሆነ ቀጠሮ ነበረባት። የሚያደርጉትም ንግግር የሴቲቷን ሕይወት ይቀይራል። የእሷንም ብቻ ሳይሆን የምትኖርበትን የሲካርን ከተማ ነዋሪ ሁሉ ይቀይራል። ይህም ከመቶ ዓመታት በኋላ ይህን ታሪክ ለሚያነቡ ሁሉ ሕይወታቸውን ይቀይራል። ሁሉም አይሁዶች በዚች ከተማ የማያልፉት ቆየት ያለ ጥላቻ በአይሁዶችና በሰማርያውያን መካከል ስለነበረ ነው። ምክንያታቸውም ከኢየሱስ ሰባት መቶ ዓመታት በፊት የአሴሪያን የሚባል ግዛት እስራኤልን ይቆጣጠራል። ሲቆጣጠሩም የተወሰኑ አይሁዶችን ይዙና ወደ አሲሪያ ይወስዷቸው ነበር። ይህም በአሁኑ ጊዜ የኢራን አገር ነው። ወደ አገሯቸው በወሰዷቸው አይሁዶች ምትክ አሴራውያንን ወደ አዲስ በገዟት እስራኤል ምድር አመጧቸው። እነዚህም አሴራውያን ከተቀሩት አይሁዶች ጋር ጋብቻ በመፍጠር እነዚህም ጋብቻ የተፈጠሩ ልጆች ሰማርያውያን ይባላሉ። የሚኖሩበት ክልል ሰማርያ ሲሆን፣ እነዚህም አይሁዶችም አሲራውያንም አይደሉም። በዚህም ምክንያት አይሁዶች እናንተ ሙሉ አይሁዶች ስላልሆናችሁ አንቀበላችሁ የሚሏቸው ነበር። አሲራውያንም ሙሉ በሙሉ እኛን ስላልሆናችሁ አንቀበላችሁም እና ለየት ያለ ህዝቦች ናቸው። ከዚህ የዘለለ ማንነት ግን የላቸውም። የተደባለቁ ዘር በመሆናቸውም እምነታቸውም ከአይሁድ ጥቂት የሚሆነውን እምነት የወሰዱ ናቸው። ለምሳሌ ያክልም ሰማሪያውያን ያኔም አሁንም በአምስቱ የብሉይ ኪዳን መጽሐፍት ፔንታቱ በሚባለው የሚያምኑ ብቻ ናቸው። የተቀሩትን የብሉይ ኪዳን መጽሐፍቶችን አይቀበሉም፣ አያምኑምም። የአይሁዶችንም ሁሉንም ዓመት በዓል አያከብሩም። ቢያከብሩም ከአይሁዶች ለየት አድርገው ነው። ከዚህም ባለፈ በኢየሩሳሌም እንዲያመልኩ አይፈቀድላቸውም። አይሁዶችም ወደ ኢየሩሳሌም ሄደው እንዳያመልኩ ስለከለከሏቸው የራሳቸው አካባቢ ጌሪዝም በሚባል ተራራ ላይ የራሳቸውን ቤተ መቅደስ ገነቡ። ለራሳቸውም እንዲሰማ አድርገው አንዳንድ የመጽሐፍ ቅዱስ ታሪኮችን ቀየሩ። የኤደን ገነት በገሪዝም ተራ ላይ ነው፣ የኖ መርከብ ያረፈው እዚሁ ገሪዝም ሲሆን፣ አብርሃም ልጁን ይስሐቅን ለመስዋዕትነት ያቀረበበት ስፍራ እዚሁ ገሪዝም ተራራ ላይ ነው ብለው ያምናሉ። በክርስቶስም ጊዜ የሰማሪያ ህዝብ አንድ ሚሊዮን ይደርስ ነበር። በአሁኑ ሰዓት አጠቃላይ የሰማሪያ ህዝብ 800 ህዝብ ይደርሳል። ጋብቻ የሚፈጥሩት በዛው ማህበረሰባቸው ውስጥ ብቻ ስለሆነ ህዝባቸው ስምንት መቶ ይደርሳል። በፍልስጤም ግዛት አካባቢ ስለሚኖሩም አረበኛ ይናገራሉ። ዛሬ ሰማሪያ የሚባለው ግዛት ዌስት ባንክ ነው። በፍልስጤምም ባህል ሲገለጹ፣ ሲያመልኩ ግን ከአይሁዶች ጋር ያደርጋሉ። በቀን ተቀኖሯቸው አረብኛ አረበኛ ሲያወሩ፣ የአምልኮ ቀናቸው ወደ ምኩራባቸው ሲገቡ ግን በምኩራባቸው ውስጥ ዕብራይስጥኛ ያወራሉ። በዛሬውም ጊዜ በመታወቂያቸው ላይ እስራኤላውያንም ፍልስጤማውያንም የሚል መታወቂያ ይይዛሉ። ክርስቶስና ደቀ መዛሙርቱ ወደ ገሊላ በመሄድ ሳሉ ከጉዟቸው አረፍ ሊሉ በሲካር ግዛት ደረሱ። 150 ኪሎ ሜትር ያክል እየተጓዙ ስለሚሆን ስለደከማቸው በሲካር ሊያርፉ መረጡ። በሲካርም የውሃ ምንጭ ስለነበረ ደቀ መዛሙርቱም ምግብ ሊገዙ ወደ ከተማ ሄደው ነበርና በያዕቆብም ምንጭ ኢየሱስ እንደደረሰ ሰዓቱም ከቀኑ 6 ሰዓት ላይ ነበር። ሰማሪያ አንድ ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጪኝ አላት። በጊዜውም ሴቶች ውሃ የሚቀዱት ፀሐይ በረድ እንዳለ ሲሆን፣ ይህች ሴት ግን በጠራራ ፀሐይ ወደዚህ ምንጭ ወረደች። ለምንድን ነው ይህች ሴት ከቀኑ ስድስት ሰዓት ውሃ ልትቀዳ የወጣችው? ምክንያቱም ሌሎቹን የከተማይቱን ሴቶች ላለማየት ስትል ነበር። ከኢየሱስ ጋር ባደረገችውም ንግግር ህይወቷን ስንረዳ ለአምስት ጊዜ ያክል አግብታ የፈታች፣ አሁንም አብራ የምትኖረው ያላገባችው ስድስተኛው ሰው ነበር። በዚህ ህይወቷ የተነሳ የከተማይቱ ሴቶች አይወዷትም ነበር። እንደ ጠፋች አፍረተቢስ አድርገው ይቆጥሯታል። ከማኅበረሰቡም የተገለለች ነበረች። እሷ የማታውቀው ነገር ግን ከኢየሱስ ክርስቶስ ጋር ከቀኑ ስድስት ሰዓት ላይ ቀጠሮ ነበራት። ኢየሱስም የምጠጣውን ውሃ ስጪኝ አላት። በጊዜውም አንድ ሰው ከማይዛመዳት ሴት ጋር ማውራት ያልተለመደና የማይፈቀደም ክሰት ነበር። ከዚህም በዘለለ አይሁዳዊ ሰው ከሰማርያ ሴት ጋር ማውራትም ያልተለመደ ነው። ይህንንም በሚገባ ስለምታውቅ ይህንን አለች። አንተ ይሁዳ ይሁዳሶ ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለ አለችው ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጪኝ የሚልሽ ማን መሆኑስ ብታውቂ አንቺ ትለምኙ ነበር የህይወትም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓድም ጥልቅ ነው፣ እንግዲህ የሕይወትን ውሃ ከወዴት ታገኛለህ? አክላም በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለን ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠማ፣ ውሃም ልቀዳ ወደዚህ እንዳልመጣ፣ ይህን ውሃ ስጠኝ። እያሰበችም የነበረው አካላዊ ጥማትን ነበር። እሱ ግን እየተናገረ ያለው በልቧ እርካታ ስለማምጣት እያወራ ነበር። እሷ ይህን አልተረዳችም ነበር። እየነገራትም ያለው ስለ ልቧ ጥልቅ ምኞት ነበር። ኢየሱስም ሂጅና ባልሽን ጠርተሽ ወደዚህ ነይ አላት። እስከዚህ ድረስ የሚያወሩት ስለ ዋ ምንጭ፣ ስለ ያዕቆብ፣ አይሁዶች እና ሰማርያውያን ነበር። ኢየሱስ በድንገት ለምን ባልሽን ጠርተሽ አትመጭም፣ ከዚያም ይህን ወሬውን እንቀጥላለን አይነት። እሷም እኔ ባል የለኝም፣ እሱም ትክክል ነሽ፣ በእርግጥ አምስት ጊዜ ተጋብተሽ አሁን አብሮሽ የሚኖረው ስድስተኛው ሳታገቢ ነው ያለው። ህይወቷን በአንድ አረፍተ ነገር ገለጠው። ባል የለሽ፣ ልክነሽ ግን ፍቅርን ትፈልጊ ነበር አይደል? አምስት ጊዜ አገብታ ስትፈታ ይህች ሴት እየፈለገች ያለውም ፍቅርን ነበር፣ መፈቀርን። እውነታው እየተመለከተች ያለው የምታገኘው ፍቅር ማንም ምድራዊ ሰው ሊያረካት የማይችለውን ነው። ከዝም ብሎ ፍቅር ይልቅ ወደ ውስጧ ጠለቅ ያለ ፍቅር ነበር የሚያሻት። እየፈለገች የነበረውም ከተለያዩ ወንዶች ፍቅርን ለማግኘት ነበር። መቼም ግን አልረካችም፣ ምክንያቱም ኢየሱስ የሚሰጣትን እረፍት እነርሱ አይሰጧትም። በሕይወታችን ብቸኛውና ዋነኛው ሙላትን የሚሰጠን ኢየሱስ ነው። ሁለት ጥንዶች መካከል ያለ ትዳር እንደ ማሟያ እንጂ በራሱ ሙሉ አይደለም። የባል ድካም በሚስት ጥንካሬ፣ የሚስት ድካም በባል ጥንካሬ የሚደጋገፍ እንጂ በሕይወታችን ሙሉ የሚያደርገን ግን ጌታችን ኢየሱስ ክርስቶስ ነው። የሳምራዊቷም ሴት ሙሉ የሚያደርጋትን ስላላገኘች ከአንድ ወንድ ሌላ ወንድ ስታገባ ስድስተኛ ወንድ ጋር ደረሰች። እኛም ይህች በምንጭ ዳር ያለችን ሴት ነን ኢየሱስን እስክናገኝ ድረስ ከአንድ መፍትሄ ወደሚመስል ሌላ መፍትሄ መባዘን። ጥልቅ የሰውን ልብ ፍላጎቶች የሚያሟላው ኢየሱስ ብቻ ነው። ሴቲቱ ጌታ ሆይ፣ አንተ ነቢይ እንደሆነ አያለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ብዙ የመጽሐፍ ቅዱስ ማብራሪያዎች እሷ ይህን ስትናገር ርዕሱን እየቀየረች ስለቀደሙት አምስት ባሎቿ የዚህን ወሬ ርዕስ እየቀየረች ነው ይላሉ። እንደኛ ሀሳብ ይህ ትክክል አይደለም ትክክል ነው ብለን የምናቀርበው እሷ በሰዓቱ እየተናገረች ያለው ህይወቷ አሁን ተጋልጧል። እሷም ጥፋተኝነት ተሰማት። እየጠየቀች ያለውም በሰዓቱ ለኃጢአት ማስተሰረያ የሚያደርጉት በመሰዋት ነበር። እሷም ማወቅ ስለፈለገች የት ሄጄ መስዋዕት ላድርግ፣ አባቶቻችን እንደሚሉት በግሪዝም ተራራ አምልኮትን እንደሚያቀርቡት ነው ወይንስ እናንተ አይሁዶዎች እንደምትሉት በኢየሩሳሌም ኢየሱስም ሁለቱም አይደለም፣ ኢየሩሳሌምም ገሪዝምም መሄድ አይጠበቅብሽም። እግዚአብሔር መንፈስ ነው፣ ከእርሱ ጋር የትም ያለሽበት ቦታ ከእርሱ ጋር በስማማትን ማድረግ ትችላለሽ። ምክንያቱም እውነተኛ አምላኪዎች ግን አብን በመንፈስና በእውነት ያመልኩታል። ኢየሱስም ሲናገራት አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ከሚመጣው ነውና ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደ እነዚህ ያሉትን ይሻልና፣ እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱ ክርስቶስ የሚባል መሲ እንደሚመጣ ቃለው፣ እርሱም ሲመጣ ሁሉን ይነግረናል። ኢየሱስም የምነግርሽ እኔ እርሱ ነኝ አላት። ሴቲቱም ወደ ከተማ ሮጠች፣ ያደረጉትን ሁሉ የነገረኝን ሰውኑና እዩ እንጃ እርሱ ክርስቶስ ይሁንን አለች። የሰማርያም ሰዎችም በእነርሱ ዘንድ እንዲኖር ለመኑት። በዚያም ሁለት ቀን ያህል ኖረ። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋልና እርሱም በእውነት ክርስቶስ፣ የዓለም መድኃኒት እንደሆነ እናወቃለን ይሏት ነበር። ለዛሬ ልናቅርብ የወደድነው የመጽሐፍ ቅዱስ ታሪክ ይህ ነው።